ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች ዛሬ ደግሞ በክፍል ሁለት ልክ ወደ መጨረሻ አካባቢ ብዙዎቻችን የማናስተውላቸው ፊደሎችን እንዴት አድርገን ማንበብ ማጥናት እንዴት አድርገን በቀላል መንገድ መያዝ እንዳለብን ከዚህ በፊት ተምረን ነበረ። ዛሬም በዚያ መንገድ ነው የምንቀጥለው። እረጋ ብለን ቀስ ባለ የምናጠና የምናያቸው ይሆናል። ከእናንተ የሚጠበቀው በግል መማር የምትፈልጉ ልጆች ከታች በምናስቀምጠላችሁ ስልክ ቁጥር በቴሌግራም በዋትሳፕ እንዲሁም በኢሞ ብታናግሩን ታገኙናላችሁ። ቀጥታ ወደ ትምህርቱ ከዚህ ላይ እንደምታያቸው ፊደሎች አሉ። ማን ማን የሚባሉ ጠ፣ ገ፣ ጀ እያንዳንዱን ፊደል በእያንዳንዱ ውስጥ ያሉ ፊደሎችን እንዴት አድርገን ማጥናት መያዝ እንዳለብን የምናይ ይሆናል ማለት ነው። እሺ ከዚህ ላይ ጠ የምትባሏ ፊደል አለች። ጠ ተብላ የምትጠራው ፊደል ጠ ጡ ጢ ጣ ይች ማለት እ ማለት የመጀመሪያ ፊደል እ ጡ ማለት ደግሞ ሁለተኛ ፊደል። ጢ ጢ ሶስተኛ ፊደል ጢ ማለት ሶስተኛ ፊደል። ጣ ጣ ጣ ማለት አራተኛ ፊደል አራተኛ ፊደል ኤ ጤ ጤ ማለት አምስተኛ ፊደል አምስተኛ ፊደል። ጥ ማለት ደግሞ ጥ የምትባለው ፊደል ደግሞ ስድስተኛ ፊደል። ጦ ማለት ደግሞ ሰባተኛ ፊደል ሰባተኛ ፊደል። ስለዚህ ኦ ጥ ጤ አጢ ጡ ጠ ተብለው ይጠራሉ ማለት ነው። እነዚህ ቤተሰቦች ወደዚህኛው ስንመጣ ደግሞ ገ ቤተሰብ ልክ እንደ ሰባት ቁጥር የመምሰል ባህሪ ያለዋ፣ ለመያዝ ቀለም እንዲላችሁ ለማስታወስ ይችግ ገ ተብላ ምትጠራ ፊደል ገ የመጀመሪያ ፊደል ጉ ተብላ ትጠራለች። ጉ ተብላ ትጠራለች ሁለተኛ ፊደል። ጊ ማለት ደግሞ ሶስተኛ ፊደል። ማን ሶስተኛ ፊደል ጊ። ጋ አራተኛ ፊደል ጋ ማለት አራተኛ ፊደል ጋ። ጌ ጌ አምስተኛ ፊደል ጌ አምስተኛ ፊደል ግ ግ ስድስተኛ ፊደል ስድስተኛ ፊደል ከገቢ የተሰማት ነው። ጎ ጎ ማለት ሰባተኛ ፊደል ገ ጉ ጊ ጋ ጌ ግ ጎ ከዚህ ከመጨረሻው ጀምረን ደግሞ ስንመጣ ጎ፣ ግ፣ ጌ፣ ጋ፣ ጊ፣ ጉ፣ ገ ተብለው ይጠራሉ ማለት ነው። ቤተሰቦች ወደዚህኛው ስንመጣ ደግሞ የጀ ቤተሰቦች ናቸው። ጀ ደ የሚባለው ጋር እንዳይመሳሰልባችሁ፣ ጀ ነው ያልኳችሁ። ጀ፣ ጀ፣ የመጀመሪያ ፊደል። ጁ፣ ጁ፣ ሁለተኛ ፊደል። ጂ፣ ጂ፣ ሶስተኛ ፊደል። ጃ፣ ጃ፣ አራተኛ ፊደል። ጄ፣ ጄ፣ አምስተኛ ፊደል

ጆ ጅ ጄ ጃ ጂ ጁ ጀ ስለዚህ እንደዚህ አድርጋችሁ ታነባላችሁ ማለት ነው። ወደ ቀጣዩ ስንት ደግሞ ወደዚህኛው ስንመጣ ደግሞ እንደምታዩት ደ የዠ ተብሎ የሚጠሩ ፊደሎች አሉ። ደ፣ የዠ ስለዚህ ደ የመጀመሪያ ፊደል፣ ዱ ሁለተኛ ፊደል፣ ዲ ዲ ሶስተኛ ፊደል፣ ዳ ዳ አራተኛ ፊደል ዴ

እራሳችሁን ማሳደግ ትችላላችሁ ማለት ነው። ቤተሰቦች፣ ወደዚህኛው ስንመጣ ደግሞ የሚባለው ፊደል የየ ቤተሰቦች ናቸው። የ የ ዩ ዩ ይ ያ ያ የ የ ይ ዮ ዮ የ ማለት የመጀመሪያ ቤተሰብ ናት። ዩ ማለት ሁለተኛ ቤተሰብ። ይ ማለት ሶስተኛ ቤተሰብ። ያ ማለት አራተኛ ቤተሰብ። ይህ ማለት አምስተኛ ቤተሰብ። ይህ ማለት ስድስተኛ ቤተሰብ፣ ዮ ማለት ሰባተኛ ፊደል ቤተሰብ ማለት ነው። ዠ የመጀመሪያ ፊደል ቤተሰብ ዠ ዠ። ዡ ሁለተኛ ፊደል ቤተሰብ ዡ። ዢ ሶስተኛ ፊደል ቤተሰብ ዣ አራተኛ ፊደል ቤተሰብ ዣ ዤ አምስተኛ ፊደል ዤ አምስተኛ ፊደል ዥ ስድስተኛ ፊደል ቤተሰብ ዥ ስድስተኛ ፊደል ቤተሰብ ዦ ሰባተኛ ፊደል ቤተሰብ ዦ ሰባተኛ ፊደል ቤተሰብ እሺ ቤተሰቦች። የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ ደግሞ ሌላም ያስቸግሯችሁ ፊደሎች ካሉ ይዘላችሁ የሚመጣ ይሆናል ማለት ነው። በግል መማር እንፈልጋለን የምትሉ ልጆች ከታች በምናስቀምጥላችሁ ስል ቁጥር በኢሞ፣ በቴሌግራም፣ በዋትሳፕ ብታናግሩን ታገኙናላችሁ። በሌላ ቪዲዮ ስትንገናኝ፣ መልካም ጊዜ፣ መልካም ቆይታ